አንቺ ግን አሁን እነሱ በመጠላታቸው ደስ ብሎሻል በጣም መሰለኝ። ተዋልደዋል በቃ ለምን አይራቡ? ዘጠኝ ልጅ አመጡ። እሺ ኖ አሁን ምን መሰለሽ፣ ፍሎሚና እና አዳም የልጅ ልጆችሽ ናቸው። አረ እኔ እኔ እእኔ አይደለሁም እ አሁን ስለኔ ባል ብትጠይቀኝ ለምሳሌ ስለልጆች አባት ብትጠይቀኝ ይሻላል እንጂ እኔ እኮ ሳምሬ አይደለውም። ለምንድነው ከኔ ጋ የምታገናኘው? እኔ ግን አሁንም ለቅዱስ ሚካኤል ለመዳኒ ያለም እግዚአብሔር ይጌ እንኳን እዚህ ቤት ውስጥ አይደለም ዘሬ ውስጥ እንዳይከት ገና በሬ ምናምን ለገብሬ ለቁልል ቢ ገብሬ ነው የማበላው የሳምሪ እናት የሆነችው ጂጂኪያ ፋኒና ሳምሪ ይታረቁ ሲባል የፈጣሪዋን ስም እየጠራች በፍጹም አይሆንም እያለች እየደጋገመች እየተናገረች ነበር። ብዙዎችም ይህም ቪዲዮ በመመልከት በተለይ ደግሞ አሁን በቅርብ ሰዓት የተለቀቀውን የቲክቶክ ላይፍ በማየት ቆይ ፋኒ ምን ቢያደርግ ነው ይህ ሁሉ መሐላ ምንስ ቢያጠፋ ነው ከልጇ ጋር አንድ ላይ እንዳይሆኑ የምትፈልገው? ምንድን ነው የተፈጠረው በመካከላቸው? ሲያሉ እያሉ ብዙዎች እየጠየቁ ይገኛሉ። ጠቅለል ባለመልኩ ጂጂ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 እንጠይቃለን። ቀጥታ ሚዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። ፋኒና ሳምሪ ከተለያዩ ወደ ሶስት ወር እየተጠጋ ይገኛል። ብዙዎችም በእነዚህ መለየት ተከፍተዋል። እባካችሁ ለልጆቻችሁ ስትሉ ተስማሙ፣ አንድ ላይ መሆናችሁ ልጆቻችሁን አሳድጉ እያሉ ብዙዎች ምክራቸውን ሲለግሱ ቆይተዋል። እንግዲህ ከምክርም ባለፈ ጂጂኪያን አንድ ግለሰብ ወደ ቲክቶክ ላይ ላይ በመግባት ቀጥታ ይህንን ምክሩን ሲለግስ፣ እንዲሁም እነዚህ ልጆች ይታረቁ ሲል ምክሩን ለግሱ ተገልጿል። በመቀጠልም ጂጂኪያ የሳምሪን እናት ለምንድነው ሁለቱ እንዲስማሙ እማታረጊው ያለ ሲያፋጥጣትና ሲጠይቃት ተመልክተናል። ጂጂኪያ ጠቅለል ባለመልኩ ሁለቱ በመለያየታቸው እጅግ ደስተኛ እንደሆነች አጠቃላይ ገለጻ አድርጋለች። በቪዲዮ መግቢያ አይታችሁታል ብዬ አስባለሁ። በመቀጠልም ፋኒ ጋር አንድ ላይ ሆኑም ፈጣሪ ይህንን አያሳየኝ፣ ፈጣሪም ይህንን አያረግብኝም እያለች ደጋግማ የፈጣሪዋን ስም እየጠራች እየማለች ስትናገር ተመልክተናል። ብዙዎች በሁኔታው በመደ እንድንደናገጥ ፋኒ ምን ቢያጠፋ ነው በዚህ ያህል ደረጃ ጂጂኪያ ያልፈለገችው? እያሉ ብዙዎች ጥያቄ ሆኖባቸዋል። ጂጂኪያ ደጋግማ የምትናገረው አንድ ነገር አለ። ይሄውም ምንድነው ፋኒ ለልጄ አይገባም እያለች ነው ደጋግማ የተናገረችው። እሱ በባህር የመጣ ነው፣ እሱ ስደተኛ ነው፣ በአውሮፕላንም የመጣ አይደለም፣ ያልተማረ ግለሰብ ነው፣ ለልጄ የሚገባው የተማረ ግለሰብ ነው እያለች ደጋግማ በተለያዩ ጊዜያቶች ላይ ስትናገር ነበር። አያይዛም እንዲህ ብላ ነበረ፣ እሱ ልጄ ሳምሪን የቀረ ያቀረበው ለወረቀቱ ነበር። ብዙ ወረቀቶቹ በልጄ ምክንያት ተስተካክሏል። ልጄን አግብቶ ብዙ ወረቀቶቹ ተስተካክሎ የጀርመን መኖሪያ ፍቃዱንም አግኝቷል። ልጄን ተጠቅሞ ብዙ ህይወቶቹ ተሳክቶለታል። እሱ ለሷ በፍጹም አይገባም እያለች ነው ደጋግማ ስትናገር የነበረው። ከዛም አልፋ ደግሞ በብዙ ነገር ለቤተሰቦቹ ጥቅም እንድትሰጥ ሆናለች። በእኔ ልጅ ነው እሱም ቤተሰቦቹም የተጠቀሙትም እያለች ደጋግማ ስትናገር ነበር። እንግዲህ እነዚህ ወቀሳዎች ከዚህ በፊት የነበሩትን እኛም ሰምተናል። ሳምሪም የራሷን ሰብ ስትናገር ነበረ። ለእሱ ቤተሰቦች ኖር ያለው ለእናቱ ለእህቱ፣ ለወንድሙ ብዙ አድርግ ያለው ዛሬ እነሱ ቤተሰቦቹ ሁሉ ነው እኔ እኔ ጠመዱኝ እያለች ደጋግማ ስትናገር ነበር። በዚህ በኩል ደግሞ ፋኒ ምንም አይነት ነገር እንደተወራው አይደለም፣ የእኔ ቤተሰቦች በራሳቸው መኖር የሚችሉ ናቸው። ያን ያህል ነገር ምንም አይነት ነገር በትዳር በነበርንበት ወቅት አላደረግንም። ከሳምሪ ምንም አይነት ነገር እንደዛ የተደረገ የለም። ሁሉም የሚወራው በእናትና ልጅ ውሸት ነው ሲል ስለ ጉዳዩ ማስተባበያ ሲሰጥ ነበር። እንግዲህ እነዚህ ጉዳዮች በዛም በዚህም ቤተሰብ አንዳንድ እየተባባሉ እስካሁን ድረስ ፋኒና ሳምሪ እንዳይስማሙ ምክንያት እየሆነ ብዙ ጉዳይ ስለ እነዚህ ቤተሰቦች እየተወራ ይገኛል ማለት ነው። እንግዲህ ጠቅለል ባለመልኩ ደግሞ አሁን እንደ አዲስ አንድ ግለሰብ ወደ ቲክቶክ ሚዲያ በቲክቶክ ላይፍ በመምጣት ፋኒና ሳምሪ አንዲሆኑ በተለይ ለልጆቻቸው ይስማሙ እያለ ጂጂኪያን እየለመነ ነው የሚገኘው። ጂጂኪያ እንግዲህ በአጠቃላዩ በፍጹም በፍጹም ፋኒ ለእኔ ልጅ አይገባም እያለች ነው ደጋግማ የተናገረችው ማለት ነው። አያይዛም አሁን ከዚህ በኋላ ሳምሪ ብዙ ሀሳብ ብዙ ቅድ አላት፣ እኔም እደግፋታለሁ። ለእሷ የሚገባ የተማረ ብዙ ነገር የሚሰሩ ሰዎች ናቸው ለእሷ የሚሆኗት። በፍጹም እንደዚህ አይነት ሰው ጋርም መቀጠል የለባትም እያለች ደጋግማ ተናግራለች። በቀጣይም አሜሪካን ሀገር ለሞዴሊንግ ትምህርቶች መሄዷም አይቀርም፣ ትምህርቷንም ትጨርሳለች። በብዙ ነገሮች፣ በኢኮኖሚም በተለያዩ ትምህርታዊ ጉዳዮችም እየሄደች እየላቀች ነው የምትመጣው። በፍጹም በፍጹም ለፋኒ እሷ አትገባም። ፋኒ ያልተማረ ነው። ፋኒ በ ባህር የመጣ ነው። ፋኒ ምንም የማያውቅ ነው ያለች ደጋግማ እየተናገረች ይገኛል ማለት ነው። እንግዲህ ጂጂኪያ ቢሆንላት ሳምሪን ለሆነ ተማረ ለሌላ ሰው እንግዲህ እሷን ለማዘጋጀት ለጋብቻም እጩ እንድትሆንላት ጭምር እየሰራች እንደሆነ ነው በንግግሮቿ ላይ ጠቆም እያደረገች የምታልፈው። በቅርቡ ብዙዎቻቸሁ አይታችሁት ከሆነ አላቅም ሳምሪ ወደ ኢትዮጵያ በምትመጣበት ቅጽበት ፕሌን ውስጥ ሆና ከእናቷ ጂጂኪያ ጋር የቲክቶክ ላይቭ ላይ ሲያወሩ ነበር። በዛም የቲክቶክ ላይቭ ላይ ጂጂኪያ ልጇ ሳምሪን ስትና ሀገራት የነበረው ነገሮች ነበሩ። እስቲ ፓይለቶችን አውሪ አመሰግናለሁ እያልሽም የሆነ ነገር የሳቅም ፈገግታ እያሳየች መግባባትን ልመጂ እስቲ ሰፋ አርገሽ አስብ እያለች ልጇ ሳምሪን በቀልድ በሚመስሉ ነገሮች ጠቆም እያደረገች ስታሳየ የነበረቻቸው አንዳንድ መረጃዎች ነበሩ ማለት ነው። እንግዲህ ያው ፓይለቶችን የተማሩ የምትላቸው ጂጂኪያ ጥሩ ቦታ ደርሷል የምትላቸው ግለሰቦችን እንድታወራላት ከነሱ ጋር እንድትግባባና ከዛ መርጣ የሆነ ሰው ጋር እንግዲህ አንድ ላይ ቀጥልም ጭምር ሀሳብ እየሰጠች ለልጇም እየተናገረች ይገኛል ማለት ነው። እንግዲህ ብዙዎች በምናውቀው ጉዳይ እነዚህ ልጆች ገና በአስራ ቤት እድሜ ነው የተዋወቁት። ብዙ ክፉም ደግም ብዙ ነገሮችን አብረው ያሳለፉ ግለሰቦች ናቸው። ፋኒና ሳምሪ ሲተዋወቁ ምንም አልነበራቸውም። ሳምሪ ከእናቷ ጋር ተጣልታ በነበረበት ወቅት ነው ከእናቷ ቤት ወጥታ፣ ፋኒን በኢንስታግራም አልፎ አልፎ ያወሩ ነበረ እሱ ጋር እንድትሄድ ሆነ። ፋኒም አክብሮ ተቀበላት። የነበረችበትን የተለያዩ ውጣ ወረዶች አብረው ሆኖ ማሳለፍ ቻሉ። በመቀጠል በዩቲዩብ መጡ። በብዙ ነገር መበልጸግ ጀመሩ። ስድስት ሰባት ከዛም ዓመታት በላይ አብረው ኖሩ። በልጆች ተባረኩ። ብዙዎቻችን ተመልክተናቸዋል። እስካሁንም እያየናቸው ነው። የሶሻል ሚዲያ ሰዎች ስለሆኑ ብዙዎች ታሪካቸውን ያውቃሉ። እነሱም ይሄን ነገር በተለያዩ ጊዜያቶች ላይ መስክረዋል ማለት ነው። ታዲያ እንግዲህ በብዙ ቤተሰብ ጉዳይ ሲፈተን የነበረ የትዳር ሁኔታ፣ በብዙ ውጣ ውረድ ያለፈ የትዳር ሁኔታ ዛሬ ላይ መፍረሱ ተሰምቶ ግን አንዱ ያንዱን ነገር በዚህን ያህል ደረጃ እየወጣ መወቃቀሱ ብዙዎችን ያስደነግል የተደነገጠ ጉዳይ ነበር። በዚህም ምክንያት ነው ብዙዎች ደጋግመው እባካችሁ ለልጆቻችሁ ስትሉ መስማማት ይሻላል ለልጆቻችሁ ስትሉ ትልቅ ነገርን ማለፍ አለባችሁ ትልቅ ውጣ ውረዶችን አብራችሁ ከዚህ በኋላም ማለፍ አለባችሁ እባካችሁ ለምን ተረጋግታችሁ አታስቡም እያለ ብዙ ሰው ሀሳብ አስተያየት እየሰጠ የሚገኘው ማለት ነው። አሁንም ቢሆን እንግዲህ ፋኒና ሳምሪ ለየብቻቸው አንድ ሁለት እየተባባሉ መሄዱን ቀጥለዋል። አሁን ከሰሞኑ ረገብ ያለ ይመስላል። ይሁን እንጂ እንግዲህ ጂጂኪያ በተለያዩ ሰዓት ላይ በምትገባበት ወቅት ፋኒን መናገሩን ግን አሁንም ቢሆን አላቆመችም፣ ማለት ነው። በድጋሚም እርቁ በፍጹም አይሆንም፣ ሁለቱም በጋራ አይቀጥሉም፣ ፈጽሞ ፈጽሞ እሱ ለእሷ አይገባም እያለች ግን እየማለች ደግሞ ድጋሚ መናገሯ በድጋሚ ብዙዎች ሀሳብ አስተያየት እየሰጡበት ይገኛሉ ማለት ነው። እንግዲህ ፋኒና ሳምሪ ቤተሰቦቻቸው፣ በተለይ ደግሞ በሳምሪ በኩል ያሉ ቤተሰቦች በተደጋጋሚ እየተናገሩ የሚገኘው ፋኒና ሳምሪ አብረው መቀጠል እንደሌለባቸው ነው። በፋኒ በኩል ያሉ ኢትዮጵያ የሚኖሩ ቤተሰቦቹ በተለይ ብዙ ቀሳ ብዙ ትችት የደረሰባቸው እናቱ እህቱ በቀጥታ ምንም አይነት መልስ ምትን አልሰጡም። አጠገቡ ያለው ወንድሙ ግን እሱም ስለነበረበት በተለይ ወንድሙ ስላሳለፈው የተለያዩ ነገሮች ጠቅለላ አድርጎ ተናግሯል። ስለ ሳምሪ ምንም አይነት ነገር መጥፎ ነገር ባልናገርም አሁን ያሉበት ነገር ግን ያሳዝናል እያለ ነው ስለ ሁኔታው ሲገልጽ የነበረው ማለት ነው። እንግዲህ እኔ አንድ ሀሳብ ነው ዛሬ ላይ በጣም መናገር የምፈልገው ፋኒና ሳምሪ አብረው በነበሩ ሰዓት የተለያዩ ጓደኞቻቸው አብረው ዩቲዩብ ቪዲዮ ይሰራሉ ቤታቸው የሚሄዱ አሉ ኢትዮጵያን በመጡበት ቅጽበት አብረዋቸው የተለያዩ ቪዲዮዎችን አብረዋቸው የሚሰሩ ብዙ ግለሰቦች ነበሩ። ብዙ ትላልቅ ቪው ያላቸው ዩቱበሮችም አሉ። ስለዚህ እባካችሁ እናንተ ሰዎች እነዚህ ልጆች ብትመክሩ ምንም ቢሆን እነዚህ ልጆች ወልደዋል፣ ቤተሰብ ሆነዋል። ቢቻል ቢስማሙ፣ ካልሆነ ግን አንዱ የአንዱን ቤተሰብ የሚተችበት ነገር ቀርቶ በተለይ ደግሞ ለልጆቹ ሲባል ነገ ልጆቹ የሚያዩት የሚያሳዝን የሚያሳፍር ነገር እንዳይሆን ለልጆቹ ሲባል እነዚህ ግለሰቦች እንዲስማሙ ቢደረግ ካልሆነም ደግሞ ተከባብረው እንዲቀመጡ ቢሆንና ጉዳዩ በእርቅ በሽምግልና እንዲሄድ ቢደረግ በእናንተ በኩል በተለይ በቅርብ የምታውቋቸው ጓደኞቻቸው እነዚህን ልጆች እንድትለምኗቸውና በድጋሚ ሽምግልና ጠይቃችሁ ፋኒና ሳምሪ እንደው ተከባብረው እንዲኖሩ እንዲሆን ምክንያት ብትሆኑ ብዬ የዛሬን መልእክቴን ማስተላለፍ እፈልጋለሁ ማለት ነው። እንግዲህ በቅርብ የምታውቋቸው ጓደኞቻቸው ይሄን ነገር ሰርታችሁ እነዚህን ግለሰቦች የሆነ ስቴፕ ላይ እንድታመጡና እኛም እንድንመለከት ታረጉን እላለሁ ይህንንም ታሳዩናላችሁ ብዬ ተስፋ አረጋለሁ። ጠቅለል ባለመልኩ ይዤላችሁ የመጣሁት መረጃ ከሰሞኑ ወዲያ ወዲህ ሲሉ ከቆዩ ጉዳዮች መካከል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።